በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የእግዚአብሔር ቤተሰቦች ሰዎች እንደምን ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስሙ የተባረከና የተመሰገነ ይሁን። ለ2018 ወርሃ ጽጌ ወይም ደግሞ ዘመነ ጽጌ እንኳን አደረሳችሁ፣ እንኳን አብሮ አደረሰን። እንደሚታወቀው በቅዱስ ቤተክርስቲያን አስተምህሮ መሰረት ከመስከረም 26 እስከ ኅዳር 6 ያለው ወቅት ዘመነ ጽጌ ወይም ወርሃ ጽጌ በመባል ይጠራል። 40 ቀኑ ማለት ነው። ጽጌ ማለት ጸጋ፣ አበባ፣ የአበባ ጊዜ፣ የፍሬ ጊዜ ማለት ነው እና ያክረምቱ አልፎ አበባ የምናይበት ጊዜ ነው። ለዚህ ነው በማኅሌተ ጽጌ ላይ ሀለፈ ክረምት ቆመ በረከት ተተርገ በስነ ጽጌያት እያለ የማህሌተ ጽጌ ደራሲ አባ ጽጌ ድንግል ዝማሬውን ምስጋናውን የጀመረው ማለት ነው። ስለዚህ በዚህ በወርሃ ጽጌ ወይም ደግሞ በዘመነ ጽጌ የሚዘመረው የሚቀርበው ምስጋና ማህሌተ ጽጌ ይባላል። ይህን ማህሌተ ጽጌ ደግሞ የደረሱልን አባት አባ ጽጌ ድንግል ይባላሉ ማለት ነው። እኚህ አባት ቀድሞ ከክርስትና ውጭ የነበሩ ሆነው በአቡነ ዜና ማርቆስ ተምረው አውቀው ተረተው ተጠምቀው የእመቤታችን ፍቅሯ ስለነበራቸው ምሁራ ኦሪትም ስለነበሩ እመቤታችን ተገልጻላቸው እንደ መዝሙረ ዳዊት 150 የሚሆን ማይሌትን አድርሰውልናል ማለት ነው። ወይም ደግሞ ደርሰውልናል ማለት ነው። አሁን ወርሃ ጽጌ ስናስብ፣ ዘመነ ጽጌን ስናስብ ሁለት ነገሮችን እናስባለን። አንደኛው የአበባ ጊዜ ብለን እናስባለን። የእመቤታችንን ስደት እናስባለን። የእመቤታችንን ስደት ስናስብ ክርስቶስም ተሰዷል። ስለምን ክርስቶስ ተሰደደ? ወይም ደግሞ ክርስቶስ መቼን የተሰደደው የሚለውን ስናይ በቅዱስ ማቴዎስ ወንጌል ምዕራፍ 2 ከቁጥር 13 እስከ 16 ላይ ኢየሱስ ክርስቶስ በተወለደ ጊዜ ሰብአ ሰገል ወርቅ፣ ጣን፣ ከርቤውን አምጥተው ገብረውለት ሰብአ ሰገል ከሄዱ በኋላ ኢየሱስ ክርስቶስ ሊገደል እንደሆነ፣ ሄሮድስ ሊገለው እንደሚፈልግ የእግዚአብሔር መልአክ በሕልም ለዮሴፍ ነግሮት ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ ተብሎ ተነግሮት በዚያ መሰረት ሰብአ ሰገል መባቸውን አማሃቸውን አቅርበው ከወጡ በኋላ ኢየሱስ ክርስቶስ ከእናቱ ጋር ገና በሁለት ዓመቱ ስደትን ጀምሯል ማለት ነው። ኢየሱስ ክርስቶስ በሁለት ዓመቱ ስደትን ባርኮልናል ለእኛ ለስደተኞቹ ስለምን ኢየሱስ ክርስቶስ ተሰደደ የሚለውን በምንመለከትበት ጊዜ ብዙ ነገሮችን ማየት ይቻላል። ለመጀመሪያ ዕክል አባቶቻችን እንደሚያስተምሩ ነቢያት ቀደም ብለው በመንፈስ ቅዱስ ተቃኝተው ስለ ስደቱ ትንቢት ተናግረው ነበር። ስለምኑ ስለ ስደቱ፣ በትንቢት ኢሳይያስ ምዕራፍ 19 ቁጥር 1 ላይ እነሆ እግዚአብሔር በፈጣን ደመና እየበረረ ይመጣል ይላል። ማን? እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣል። እንግዲህ ፈጣን ደመና የተባለችው አባቶቻችን እንደሚያስተምሩ መፍጠኒ ተረዴት ድንግል ማርያም ናት። ከድንግል ማርያም ጋር ገና በሕፃንነቱ ወደ ግብጽ ተሰዷል ማለት ነው። ተሰደደ ጊዜም ብዙ እንግልት ብዙ መከራ ደርሶበታል ማለት ነው። ይቺ ቤተ ክርስቲያን የኢየሱስ ክርስቶስን ልደቱን፣ ስደቱን፣ እድገቱን፣ መሰቀሉን፣ እሾህ አክሊል መጥፋቱን፣ መሞቱን፣ መቀበሩን ደግሞ መነሳቱን፣ ድጋሜ ደግሞ ዳግም ትንሣኤ መምጣቱን ታስተምራለች። እናም ከነዚህ ውስጥ መጀመሪያው አንደኛው የሆነው ስደቱን ነው። የስደቱን ወቅት የምናስብበት ጊዜ ነው። ከመስከረም 26 እስከ ህዳር 6 ማለት ነው። እንግዲህ በቤተ ክርስቲያናችን አስተምህሮ ይህን ክረምት አልፎን ዘመነ ጽጌ ሲገባ መስከረም 26 ክረምት የምን ምሳሌ ነው ከተባለ፣ የነቢያት ምሳሌ ነው። ዘመነ ጽጌ ደግሞ የእመቤታችን ምሳሌ ነው፣ የክርስቶስ ምሳሌ ነው። አባቶቻችን በተለያየ መንገድ ሰይመውልናል ማለት ነው። ሌላው ኢየሱስ ክርስቶስ ወደ ግብፅ ለምንድነው የተሰደደው የሚለውን ስናይ የአዳምን ስደት በስደቱ ለመመለስ ነው። አዳም ከገነት ተሰዶ ነበረ። ስለዚህም የአዳምን ስደት በስደቱ ለመመለስ ወደ ግብፅ ተሰዷል ማለት ነው። ሌላው የእመቤታችንን ስደት ስናየው ለቅዱሳን ተስፋ ስለሆነ ነው። እመቤታችን ተሰዳለች። ዛሬም በብዙ ነገሮች የምንሰደድ ወይም ደግሞ የተሰደዱ ወገኖቻችን አሉ። ድንግል ማርያም ይህን ስደታቸውን ባርካ አሳይታለች ማለት ነው።